እንግዲህ ዛሬ በቲክቶክ ቪዲዮ ሰርታለች ማለት ነው። እሱም እንግዲህ ለብሩኬ ይመስላል እርግጠኛ ነኝ ለብሩኬ ነው። እንግዲህ አዝና ማለት ነው። ታትከሳ ኔ ቆንጆ ማለት ነው። እዚህ ላይ ደግሞ ምጥጥዬ ሕጻን ልጅ መሰልሽ እና ለማንኛም አይዞሽ፣ ሁለታችሁን ብትረጋጉ አሪፍ ነው ብዬ አስባለሁኝ። በአዲስ ነገር ዛሬ ደግሞ ይመጣሉ ብዬ ተስፋ አደርጋለሁ ማለት ነው። ጋይዝ፣ ትላንትና እንግዲህ ሶሲ የሰራችው ቪዲዮ ነበረ፣ ስትሞላቀቅ ነበረ ሶሲ ማለት ነው እና ስለዚህ ሁለታችሁ ብትነጋገሩ ምንም። ትላንትና አሁን ለምሳሌ ብሩኬ ዝም ብሎ ነው ጥሎ ሄደ ማለት ነው። በእርግጭቅጭቅ ያስጠላል በየጊዜው አንድ አይነት ነገር ነው። እስካሁን የሰራች አላችሁ ምንም መፍትሄ አላመጣችሁምና ሁለታችሁ፣ ሌላ ሰው ባይገባ ሁለታችሁ አይሚና ቡራ ተነጋግራችሁ ብትፈቱ ለሌላ ሰው እድል ባሰጡ አሪፍ ነው ብዬ አስባለሁ ብዙ እናንተ እንድትለያዩ የሚፈልጉ ብዙ ሰዎች አሉና እናንተ ደግሞ ብትነጋገሩ፣ ብታወሩ ነገሮችን ቆም ብላችሁ እልክ የትም አደርስም፣ በነገራችን ላይ የትም ማለት ነው። እናንተ ህፃን አይደላችሁም። ተነጋግሩና ፊቱ ካረስ አለቀ።